በፌዴራል መንግስትና በምርጫ ቦርድ እውቅናው በተሰረዘው ህወሃት መካከል ያለው ልዩነት ከጊዜ ወደ ጊዜ እየሰፋ ነው። ዳግም በክልሉ ግጭት እንዳይነሳ በሚል ከአዲስ አበባ መቀሌ፣ ከመቀሌ አዲስ አበባ ተደጋጋሚ የሃይማኖት አባቶችና የአገር ሽማግሌዎች ጉዞ ቢደረግም በህወሃትና በፌዴራል መንግስት መካከል ያለውን ሰፊ ልዩነትና መራራቅን ያቀራረበ አይመስልም። ሀገሪቱ ገብታ ከነበረችበት አውዳሚ ጦርነት ያወጣት የፕሪቶሪያው የሰላም ስምምነትም መካሰሻ ከሆነ ውሎ አድሯል። የውጭ ጉዳይ ሚኒስቴር ከስምንት ቀናት በፊት ባወጣው መግለጫ በያዝን ወር ላይ በአማራ ክልል የሚንቀሳቀሰው የፋኖ ኃይል ወልዲያ ከተማን ለመቆጣጠር ባደረገው ሙከራ የህወሀትና የኤርትራ እጅ እንዳለበት የሚጠቁም ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ መላኩ እየተዘገበ ነው። ደብዳቤው የህወሀት ወታደራዊ ኃላፊዎችና ተዋጊዎች በተካሄደው ጦርነት መሳተፋቸውን ያትታል። በተመሳሳይ ህወሀት ይህንኑ ጉዳይ አስመልክቶ ለመንግስታቱ ድርጅት ዋና ጸሐፊ በላከው ደብዳቤ የቀረበበት ክስ መሰ ቀርተ ቢስ እንደሆነ ክሱ የፕሪቶሪያው የሰላም ስምምነት እንዳይፈጸም የሚያደርግ እንደሆነም አክሏል። ከዚህ በፊት በፌዴራል መንግስትና በሕወሃት መካከል የነበረው የእርስ በርስ መካሰስ አሁን የተባበሩት መንግስታት ድርጅት ደርሷል። የፌዴራል መንግስትና ሕወሃት ወደ ጦርነት እንዳይገቡ ከማን ምን ይጠበቃል? አቶ ገብሩ አስራት ከሕወሃት የቀድሞ መስራቾች ውስጥ አንዱ ሲሆኑ ክልሉንም ከዚህ ቀደም በፕሬዝደንትነት አገልግለዋል። አቶ ገብሩ አሁን ላይ የአረና ፓርቲ አባል ናቸው። ሕወሃት ለዳግም ጦርነት ዝግጅት እያደረገ እንደሆነ ያስረዳሉ። ምክንያታቸውንም ዘርዝረዋል። አስያ ሁኔታ አለ ወይ፣ ሌላ ጉዳይ ነው። ፍላጎታቸው ግን በግልጽ ነው፣ በይፋ ያወጡት እኮ አሁን ይሄ እንደገና ከጦርነት በፊት ካለፈው ጦርነት በፊት እንደነበረው የሞቢላይዜሽን የህዝቡን የማንቀሳቀስ ሰራዊትን የማሰልጠን ስልጠናዎችን እና ወጣቶችን ለመመልመልም መሞከር የሁሉ አለ። በቀደም እኮ ያደረጉት ውሳኔ በይሄ በእርግጥ የትግራይ ሕዝብ ውሳኔ አይደለም። የካድሬዎችና የጥሩ አበጋዞች ውሳኔ ነው። ይሄ ውሳኔ እኮ ለጦርነት ነው እኮ ተዘጋጅ ያሉት እና ፍላጎታቸው አለ። ይሄ ፍላጎታቸው ይሳካል ወይ ያደርጉታል ወይ እንዴት ይደረጋል ሌላ ጉዳይ ነው። ከኤርትራ ጋር ሕወሃት ግልጽ የሆነ ጥምረት ፈጥሯል ሲሉ የሚከሱት አቶ ገብሩ አስራት ክልሉን ለምስቅልቅል የሚዳርግ እንደሆነ አብራርተዋል። ይሄ ፕሪቶሪያ ስምምነት አልተፈጸመም፣ እስካሁን ድረስ የተፈጸመ ዋና ነገር የለም የሚል ነው ያነሳውና በአንድ በኩል እውነትም አለው። በሌላ በኩል ደግሞ ፕሪቴክስት ነው እየፈጠሩ ያሉ። በቃ ይሄ የተባበሩት መንግስታት እና ሌሎች ዓለም አቀፍ ድርጅቶች ይሄን ነገር መሰት ከሆነ ኃይል እንጠቀማለን የሚል እንድምታ ያለው ነው ሁለቱም በሁለቱም በኩል እና አስቀድሞ ዲፕሎማሲያዊ እንቅስቃሴ እያደረጉ ነው ያሉት፣ በተለያዩ ተቋማት በማሳወቅ ረገድ የጦርነት አጀማመር ነው ይሄ። አንድ አንዱ ስልት ነው በአንድ በኩል በሌላ በኩል እዛው እያለም እነዛ ተቋማት ለዚህ ጉዳይ በቂ ትኩረት እንዲያደርጉም የሚገፋ ሊሆን ይችላል እና ሁለቱም አለ ሕወሃት አሁን እያደረገው ያለው የጦርነት ዝግጅት በፍጹም በክልሉ ወጣትም ሆነ በክልሉ ሕዝብ ድጋፍ የለውም የሚሉት አቶ ገብሩ አስራት፣ አንዳንድ ከሕወሃት ጋር የጥቅም ግንኙነት አላቸው ያሏቸው አካላት ግን ጦርነቱን አጥብቀው እንደሚሹት ያስረዳሉ። ይህን ጦርነት እንግፋበት የሚል ቀላል በጥቅም ላይ በጥቅም ላይ እንግዲህ ጥቅም ስል ከተጠያቂነት ለመሸሽም ሊሆን ይችላል ያ አሁን ያለው ትግራይ ውስጥ ያለው ዝርፊያ የማዕድን ዝርፊያ፣ የመሬት ዝርፊያ፣ የሰዎች ዝውውር፣ የኮንትሮባንድ ዝውውር በዚህ የሚነግዱም አሉና ደጋፊ የለውም ብሎ ዝም ብሎ መዝጋት አይቻልም። ጦርነቱን የሚደግፉ በዚህ ጥቅም ላይ በግርግሩም ተጠቃሚ እንሆናለን የሚሉ በእሳዊ የሚደረጅ እኔ ሳየው። ስለዚህ ይሄ የሚያሳብዳቸውና እንደገና ወደዚህ አጥፊ ጦርነት ለመግባት የሚፈልጉ በወጣቱ፣ በድሃው፣ በተራው ህዝብ ህይወት የሚነግዱ ደግሞ ቀላል የማይባሉ አሉ። በእኔ አስተያየት እኮ የድሮውም ጦርነት መካሄድ አልነበረበትም። የፖለቲካ ሳይንስና የህገ መንግስት ተመራማሪው ዶክተር አደም ካሴ በበኩላቸው በሁለቱ አካላት መካከል ያለው ልዩነት ወደ ዳግም ጦርነት እንዳያድግ ከዚህ በፊት ያልታዩ የመፍቻ መንገዶችን መከተል አስፈላጊ እንደሆነ አስረድተዋል። ከዚህ በፊት ኦሮሚያ ውስጥም እንደምታውቀው ከፍተኛ የሆነ ልዩነት አለው መንግስት ውስጥ እንኳን ቢቀም ቢሆኑም የተወሰነ የኦሮሚያ አካል መንግስት ውስጥ ቢሆንም በኦሮሞዎች መካከል ከፍተኛ ልዩነት አለ። አማራ ክልልም እንደዛው በአማራው መካከል ከፍተኛ ልዩነት አለ። ከዚህ በፊት ትግራይ ከሌሎቹ በተለየ መልኩ ጠንካራ የሆነ አንድነት ከሕወሃት መር የሚመራው ጠንካራነት ነበር። ያ ፈርሷል። ያ ደግሞ መፍረሱ በፌዴራል መንግስቱና በትግራይ መካከል ያለውን ልዩነት ችግር ውስጥ ከቶታል። በንግግር እንፍታ እንኳን ቢባል አሁን ከባድ የሚሆነው የሕወሃትን ቢያንስ የድሮ የሚባለውን ሕወሃትን ቅቡልነት እየተቀበሉት አይደለም። ያ የሚያሳይ ሕወሃት ቦታ በፌዴራል ያለውን ቦታ ለማስጠበቅ ሳይሆን ትግራይ ውስጥ ለመቆየትም ትግል ላይ እንደሆነ ነው። ይሄ ደግሞ በጣም ውስብስብ ያደርገዋል፣ በሁለቱም አካላት እንዳው ነገሩን በሰላም የመፍታት ፍላጎት ቢኖርም እንኳን ማለት ነው። አሁን ግን ያለውን ሁኔታ ካየው አለመተማመኑ እንደነበረው ምናልባት ከዛም ብሶ ያለበት ሁኔታ ነው። እና በሰላማዊ መንገድ የመፈታት ችግሩ ከባድ ይመስለኛል። አቶ ገብሩ አስራት ለማስቀመጥ አስቀድሞ መፍትሄዎችን ማየት አስፈላጊ እንደሆነ ተናግረዋል። እንግዲህ ጦርነት ግልጽ ነው እኮ ጦርነቱ ነበር እኮ ከአሁን በፊት ቀላል የሚያባል የሁለት አመት አውዳሚ ጦርነት ነበር። ጦርነቱ ትግራይን ብቻ አይደለም ያወደመው። የሚመስለኝ ይበልጥ የወደመው ትግራይ ቢሆንም የኢትዮጵያ ኢኮኖሚም የአጠቃላይ የሀገሪቱም የሰው ኃይልም ወድሟል። ብዙ ብዙ ሕይወት ጠፍቷል። ብዙ ቁስለኛ አለ። ኢኮኖሚው በጣም እጅግ ተጎድቷል። እያንዳንዷ ጥይት የምተኮሰው እኮ ምን፣ እያንዳንዷ የመድፍ ቁንቡላ የሚሉት የሚተኮሰው እኮ ለስራ ጡ ትልቅ ተጨማሪ ነገር በሆነ ነበር። ስራ እንከፍትበት ነበር። ትምህርት ቤቶች ይሻሻላሉ፣ የጤና ተቋማት ይሻሻላሉ። ስለዚህ ለማህበራዊም ለኢኮኖሚው ታላቅ ድጋፍ የሚያደርገው ጦርነት ከዋለ ጦርነት ጥፋት እንጂ ልማት አያመጣም። ስለዚህ ይሄ መታሰብ ያለበትና በተቻለ መጠን በቃ ጦርነት ማስቆም፣ በዚህም ዋና መሰረቱ የመደራደር ነው። ከሁሉ ጊዜ መደራደር መጥፎም ቢሆን ድርድር ሕወሃት ከኤርትራ መንግስት ጋር ያለው የፖለቲካና ወታደራዊ ግንኙነት ሳይሆን የህዝብ ለህዝብ ግንኙነት እንደሆነ ከዚህ ቀደም ቢናገርም አቶ ጌታቸው ረዳን ጨምሮ የድርጅቱ የቀድሞ ከፍተኛ አመራሮች ግን ሕወሃት ከኤርትራ መንግስት ጋር ቀጥተኛ ግንኙነት አለው የሚል ክስ ሲያቀርቡ በተደጋጋሚ ተደምጧል።